ብሩክና ዝና በድርድራቸው መሰረት እንግዲህ እየተስማሙ ይገኛሉ። ዝና እንግዲህ እገደውን አነሳ አስነሳላለሁ በማለት እንግዲህ መሀሌትን ከራሱ ጋር አግቷት ነበረ። እንዲሁም እኔ እገደውን አስነሳላለው ሀሳቡህና ድርድርህ ያንተ ይወሰናል። ከዛ በተጨማሪ ግን ሉላን እኔ ትለቅልኛለህ። ባለቤቴ ዛሬ ከኔ ጋ ነው ማድር ያለባት እንጂ ከዛ ጓደኛ ጋር መሆን የለባትም። ስለዚህ መሀሌት ከኔ ጋ ስላለች አሁን አግቻ ስላለው አሁኑን ከቼ ፍርድ ቤት እንግዲህ እገደውን አስነሳላለሁ በማለት ለብሩክ ደውሎልን ነበረ ብሩክም እንግዲህ በቃ መጀመሪያ አንተ እገደውን አስነሳልኝእና ከዛ በኋላ ነው ደግሞ ሉላን ቀጥ አድርጌ የሰጣለው በጀ ብሎታል ማለት ነው በዚህም ድርድር በጣም ተጨንቆ ይገኛል ብሩክ ሲያደርገው የነበረው ምንድን ነው እሺ ብሎ መስማማት ነው ያለው አማራጭ እንግዲህ ሉላን አሳልፈው ይሰጣታል አይሰጣትም የሚለው ነገር ደግሞ በጣም ከብዶታል ዛሬ እንግዲህ በጓደኝነት እንዲሁም በሀብት እንዲሁም በልጅ የተፈተነበት ትንቅንቅ ነበረ። ሞገስ እንግዲህ ለብሩክሴል በጣም ብዙ ነገሮችን አጥቷል። ከሚወዳት ፍቅረኛው ራሱ ተለያይቶ ነው ያለው። ከዛ በተጨማሪ ደግሞ ሀብቱን ንብረቱን እንዳለ አጠቃላይ ለብሩክሴል ነበር የከሰረው ማለት ይቻላል። በአሁኑ ደግሞ ብሩክ ምን ያደርጋል? ለጓደኝ ነው ብሩክ ሉላን አሳልፎ ከሰጠለዝ ሞገስና ብሩክ እንግዲህ ጓደኝነታቸው የሚቀጥል አይመስልም። በጣም ሊጠሉ ይችላሉ። ምክንያቱም ሞገስ እኔ በሁሉም ነገር ልደራደር እችላለሁ ፈቃደኛ ነኝ፣ ሕይወቴን ሁሉ አሳልፌ ለመስጠት ለአንተ ሲለው ነበረ። ግን በሎላ ድርድር አላውቅም፣ ተመልሰው ወደዛ ቤት የምትሄድ ከሆነ ወደ ዝና የምትሄድ ከሆነ ሎላ ራሴን አጠፋለሁ ስላለች፣ ከታች ጭም ላይ ደግሞ የራሱ እንደዚህ ለምጃት እና ናፍቃት በጣም እየሳሰውላት፣ አሳልፌ መስጠት አልችልም በማለት ሀሳቡን አሳውቆት ነበረ። ብሩክም እንደ ሞገስ እስከዚህ ድረስ መተማ ከአሁኑ ሀሳብ ግን መቀየር የለብም፣ እያለው ነው መስማማት አለብህ መጀመሪያ ለዚህ ነው። ከዛ በኋላ ደግሞ ና የሆነ መፍትሄ ፈልገን ጉዳዩ በሰላም ከተፈታ በኋላ ሉላን ወደ አንተ እናመጣታለን፣ ዋክ ተረጋጋ እያለ እየመከረው ነበረ። በዚህ መሀል እንግዲህ ሉላና ሞገስ ወክ እያደረጉ በነበረበት ሰዓት እንግዲህ በጨለማ ዝና አግኝቷቸው ነበረ። በዛ አጋጣሚ ማያዝ ይችል ነበረ ግን ደግነቱ ጨለማ ስለነበረ ሉላና ሞገስ አመልጠዋል። እንግዲህ እንደምንም ተሯሩጠው ጨለማ ባይሆን ኖሮ ምንም አይነት ማምለጫ የላቸውም ነበረ። በዚህም በዛም ሲሮጡ ይታያሉ። ዝና በቀላሉ ያገኛቸው ነበር። ሆኖም ሉላም እንግዲህ ሩጣለች። ዝና መጣ በማለት እጇን ይዞ ነው ጥሎ የሮጠው ሞገስ። እንደውም እየሮጠች እያለ በወደቀችበት ሰዓት እኳን ሞገስ እንድናደረገው ጥሯት አሮጠም። እንደ ሁልጊዜው ዝናን ሳይወው ቢፈራም፣ ያው ጥሯት አሮጠም እንጂ ጥየማ ወዴትም አልሄድም በማለት የሆነ ቦታ ጨለም ዝና ሊያየት ከሚችለው ቦታ ላይ ደብቋት ወዲያውኑ እንደምን ያደረገው ለብሩክ ነው ስልክ ደወለው። ሄሎ ብሩኬ፣ ወይ ዝና እየተከታተለ ነው አንድ ነገር ከሆነ በቃ ሉላን አደራ፣ ከሞትኩም እንግዲህ እሱን ስነ የገደለኝ እያለ፣ ምናልባት እንኳን ብያዝ ብሞት እንኳን ቢገለኝ እንኳን የሆነ ነገር ቢሆን እዝና ከጀርባ እንዳለ ላሳውቀው ማለት እንግዲህ ለጓደኛው ደውሎ ነግሮታል። ሉላንም ግን እንግዲህ ከዚች ጋር እንዳትንቀሳቀስ ጠብቅ ብሏት ነበር ያስቀመጣት። ሞገስም ከደወለ በኋላ እንግዲህ ስልኩን በቃቸው እየተከታተለ ነው በማለት በፍጥነት ስልኩን ይዘጋዋል ማለት ነው። ብሩክም ምንም አልደነገጠም፣ ግን ተረጋጋ፣ ምናምን እያለ ለማረጋጋት ሞክሯል። ከዛ በተጨማሪ እንግዲህ ተመልሶ ከደበቀበት ቦታ ሲመጣ ሉላን አላገኛት። ሞገስ ያኔ በጣም ደንግጧል። በቃ አስበለዋት አስበለዋት ጥያቴ ጀ እያለ በጣም እንደዚህ ጭንቅላት ሚይዙ ሲያለቅስ እንደነበረ ሁሉ ሁላት መጣ እና ከዋለው ቅፍት አደርገዋለች እንዲህ ሰላም ሆይ አልሄድሽም? በቃ እሰይ እንኳን አላገኘሽ ማለት ተደስተው ወደሚኖርበት ቦታ ታይዞ ሄዳሉ ማለት ነው። ከሄዱም በኋላ እንግዲህ በጠዋቱ እንግዲህ ያዝና የተባለው እንዳመለጡት ሲያውቅ ቀጥታ ነው የደወለለት ለብሩክ ባለቤት የሚፈልጋት አለው። በቃ የምትፈልገውን ነገር ለአድርግ ዝግጁ ምን ተስማመች አለው ማለት እንግዲህ ያቺ ማህሌትንም ገተውን እንደምታነሳለት ቤቱን ከፍርድ ቤት ነጻ እንደምታወጠው በሙሉ ያሳውቀዋል። በስልክ ሲደውልለት ሚስት እኔ ጋር ናት፣ ታግታለች እንዴት ነው ነያለው እንግዲህ እኔ ምንም አይነት ሚስት የለኝም በማለት ነው የሸመጠጠው ብሩክ። ለነገሩ አዎ ከሌላ ሰው ጋር እንደዚህ ተጋድማ እንዴት አይነት ሚስት ሊኖር ይችላል? ሚስት አለኝ ከማለት የለኝም ማለት በጣም ይቀላል በማለት እንግዲህ ጉዳዩን ጎደሙ በአጭሩ ቋሽቶታል። ብሩክም እሻሁን እስኪ ክፉ ነገር አታናግረኝ፣ ጠዋት ቀኛው ላይ ብዬ ልነሳ ምን ፈለክ? በማለት ቀጥታ ወደ ጉዳዩ ነው የገባው። እሱም ሀሳቡን ነግሮት እንግዲህ ስልኩን ይዘጋዋል። ሞገስ ምጧት ሆነና በቃ እኔ እኮ በአንድ በኩል ነፍሴ ጠፋች ሞቶች አለቀል ዛሬ ስል በቃ ሳላስበ ደግሞ ህይወቴ ደህና ይሆናል ፈጣሪ እንዳላማረር ጥሩ ነገሮች ይገጥመኛል፣ ይጥለኛል፣ ያነሳኛል ብቻ በቃ ውስግዳሪያ ስሜት ነው ያለውትና እኔ አሳልፌ አልሰጥም በማለት ከብሩክ ጋር ያወራሉ። ብሩክም እንደዚማ መሆን የለበትም እያለ ነበር። በሌላ በኩል እንግዲህ ቅድስትና ዳጣ። ዳጣ እንግዲህ እየመከረቻት ነው ብሩክን፣ ለምን ለራስ ሻት አድርገውማ ቤቱ ባዶ ነው፣ ፏፏ ሰንዳቤ እና ፍቅር የፍቅር ሽንግለጽለት እያለቻት ነው። ቅድስት ደግሞ በዚህ የተነሳ እንዴ፣ ኧረ ቆይ ግን እንዴት ነው ነግሮሻ እንደሚወደኝ ምናምን ብላ ሰፍ ብላ ልታዳምጣት ስትል ዳጣ እንደ ሸወደቻት ይገባና ና ውጭ ብላ ከኪችን ውስጥ አስወጣታለች። በቃ ቅድስት አሁን እንደምትወደው እርግጠኛ ናት ዳጣ እርወኛል ምናምን እያለቻት ነበረ። እንግዲህ በመጀመሪያ አንቺ ደግሞ በቃ የሴት ሆዳም ጥሩ አይደለም፣ ተረጋጌ። ለምንድን ነው ዜሮ እርወኛል የምትወስትላት ታዲያ ምን ላደገ እንዲ ቀል የለም በሆደ እያለችን ነበር። ዳጣ እንግዲህ ከወጣሽ በኋላ ፈገግ እያለች ያው ምግባን እየሰራራች እንኳታን እየላጠችን ነበር። ቅድስት በመጨረሻም እንግዲህ ሞገስ ምን ሆነ? ሴቱ በቃ የሞተ መስሏቸው ራሱ ሞገስ በጣም ሲያለቅስ ነበረ። ዳጣና ቅድስት እያለቀሱ እያለ አረ ተረጋ፣ ጉዱስ አይደለም ጉዱ እያለ ሞገስ ያረጋጋቸዋል ማለት ነው። ማለቴ ብሩክ ያረጋጋቸዋል። የሞተ መስሏቸው በጣም ሲያለቅሱ ነበር። በዛ ጨለማ ዝና የያዘውና የገደላቸው መስሎታል። ከመጣ በኋላ ግን ካዩት በኋላ ያው ተረጋግተዋል። ግን አቤት ማሽቀበጥ እንዴ! ያቺ ቅድስት ማጨረሽ ማለት ነው። ማንኪያ ጨልፋ ምናምን ሳይቀራት ነው እንግዲህ ወደ ሳሎን ይዛ መጣማል። ማለቃቀስ የጀመረችው በመጨረሻም እንግዲህ ዝና በቃ እየደፈደፋት ነበረ ያች ማህሌት አግቷት ሳለ እባክህ ልቀቀኝ! አንተ ቆይ ለምንድን ነው የምልህን የማሰማው ሲጀመር መስማማት አለብህ አብሮ ከሚሰራ ሰው ጋር እያለች ስትመክረው፣ እሱ ምንም አይነት ምክር መቀበል አልፈልግም ከአንቺ ነ ዝና እያለ ራሱን ካብ ካብ ሲያደርግ፣ እንኳን አብሮ ከሚሰራ ሰው ልትገለው ካሰብከው ሰው ጋር ራሱ ስራ ከሆነ መስማማት አለብህ የሚል ሀሳብ ነው የሰጠችው። እሱ እንደዚያ አይነት ሀሳብ አይቀበልም። ለማንኛውም ቀጥ ብለሽ እገተውን ታስነሻለች ነው ያላት። ቃል ገብቻ ልሻለሁ በኋላ ይመለስ ልሻል ብሏታል። እንግዲህ እንዴት እንደሚያስመልስ አናውቅም። ተመልሶ ምሳሌ ሊያገቷት ነው እንዴ? ዝና ያደረገው ነገር በጣም አሪፍ ነው። እንግዲህ እንድታስነሳው አድርጓታል። በጣም ያው በጥፊ ሲያጋጫት ነበረ። እንግዲህ በዚህ የተነሳ ያው ትንሽ ያረባክተው እያለች እየለመነችው ነበረ፣ ግን መሀል በዚህ ስቃይ ውስጥ ሆና ቢያንስ እንኳን የቅድስን ስቃይ የብሩክን ስቃይ ትንሽ ማስታወስ ማሰብ፣ መጨነቅ፣ ምናምን የሚለውን ልትረዳ ይገባ ነበረ። ዝና አገቷት በነበረበት ሰዓት እሷ ግን ምንም አልመሰላትም። መሀልየትም ደውላ እንግዲህ ያቸው የፍራታ የተባለች ቷ ተረዳኛለች በማለት ባክሻ አክቶኝ ነርጂኝ ቤቱን ታውቂዋለሽ፣ በዛ ላይ ደግሞ አሳይችሻለሁ እና አንቺ ከፈራሽ እንኳን ብቻሽ ለመምጣት ፖሊስ አምጪ ስትላት እኔ እፈራለሁ በማለት ነበር ስልኳን የዘጋችባት። እንግዲህ እህቷ እንኳን የተማመነችባት እንኳን በጣም እንደዛ ጉድን የሰራቻት ስናንም ጀግና ነው ጀግና ነው ብላ ዋገታት። በመጨረሻም ከተስማሙ በኋላ ቃል ገብቶላት ሀብቱን በኋላ በስሟ እንደሚያዞርላት ሁሉ እሽ ብሎ ፍርድ ቤት ተቀጣጠሩ። ለብሩክ ደወለና እና እና ፍርድ ቤት አንተ ፊት ለፊት ታያለህ ካለ እዛ አናስወግደው ወግዶ ያሉት እንግዲህ ሞገስ እንደቀጠረው ከቀጠረ በኋላ ብሩክን ፊትለፊት ፊት ለፊት በቃ መጠ ሀይኔነል እየታየን ማህሌትም የተባለችውን ነገር እንደምትፈጽም ማሳወቀው። እሱም እሺ በቃ እመጣለሁ፣ መጀመሪያ ግን ቆያን ታስነሳልኝ እያለው ነበር። ታዲያስ እንዴት የፈራ መስላል እያለው ነበረ። ከተገናኙ በኋላ ብሩክ እንግዲህ እኔ ምንም አልፈራሁም፣ የጉራስ መሰለብኝ አይደለም እንግዲህ ይቅርታ እያለ ነበረ ከዛ ማለት የትም ቀጥ ብላ ወደ ፍርድ ቤት ትገባና እግድን አስነስታ ትመለሳለች ማለት ነው። በዚህ መሃል እንግዲህ ሁለቶች ተፋጠው ነበረ። ብሩክ በጣም ጨንቆታል። ምን እንደሚለው ለሞገስ በልቡ ይቅርታ ሞገስ፣ ምን ማድረግ አልችልም እያለ ያወራል። ዝና ደግሞ በጣም ትክ ብሎ እያየው ነበረ፣ ስልኩን እያነካካ ምናምን። ብቻ ፍጥጫው በጣም ከባድ ነው። በዛ ሰዓት ብሩክ እንግዲህ ምን ሊያስብ ይችላል? ልጁ ጓደኛው፣ ወይስ ደግሞ የጓደኛው ፍቅረኛ። ብቻ ውዝግብ ብሎ ነበረ። ሰው ወረቀቱን ካየ በኋላ ግን ተረጋጋ። በቃ አስነሳሽልኝ ሽልኝ ያደል ጥሩ በቃ እሺ። ከዚህ በኋላ ያው እሰጣችኋለሁ ወስዳታለሁ። ልሉላል ግን አሁን መሀል ስራዋን ስለጨረሰች በቃ ከኛ ዞር ተበልን ምን ትሰራለች በማለት ይናገራል ማለት ነው። ዝናም በቃ ሂጂ በቃ አንቺ ሲጀመር ደክሞኛል ብለሽ አደለ ለምን አታርፊም? በማለት እንድትሄድ ይገፋፋታል፣ እና ብቻቸው እንዲሆኑ ያደርጋሉ። በዚህ መሀል እንግዲህ ብሩክ በቃ ተጨንቋል። ወይኔ ቅርብ በለኝ ጓደኛዬ ምናምን እያለ ነው ግን ታዲያ ለምን ነገ ጧት አትወስዳትም? ምናምን ይለዋል። ዝናብ እንግዲህ ቃሉን ያጠፈ ሰው መገደል አለበት፣ ስለዚህ ቃል የምታጥፍ ከሆነ እንግዲህ የአንድ ሰው ደም እንደሚፈስ እርግጠኛ ሁን እያለ ሲያስፈራረው ነበረ። ብሩክም እሺ በማለት ይዞ ትሄዳል። ሉላና ሞገስ እንግዲህ በጣም እየተጫወቱ እያለ በዚህ መሀል እንግዲህ በር ይንኳኳል። ድራማ የተቋጨው እንግዲህ በዚህ ነው። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ እዚህ ቻናል አዲስ ከሆኑ ሰብስክራይብ ያርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆነላችሁ።